ውድ የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ እንግዲህ በራያ ቆቦ ሮቢት ነው የምንገኘው። አንድ ወንድማችን እንግዲህ ዛሬ ሰርፕራይዝ ልናደርገው እየሄርነ ነው። ልጅዮ እኔ እንደምመጣ አያውቅም። እንም ሰርፕራይዝ ልናደርገው፣ አሁን ላይ ሮቢት የመናኸሪያ መግቢያው ነው። መቼም አውቃችሁታል ብዬ አስባለሁ። ስለዚህ ቀጥታ እንጓዝ። ምን ይመስላል ፕሮግራሙ የሚለውን አብራችሁን ቆዩ። አዎ እንዲህ እንዲህ ብለን ነው የምንሄደው። ሰፈሩ በዚህ ወደታቸው ይወርዳል። እነዚህ ቤተሰቦች እጅግ በጣም ደስተኛ ናቸው ዛሬ ፈገግታችው ይለያል። አዎ መስፍኔ፣ የሆነ ቴክስት አድርገህልኝ ነበርና ያው ቴክስት አድርገህልኝ ለቴክስቱ መልስም አልሰጠሁምና አሁን ስገኝ እንደው ምን ተሰማ? እና ይሄ ታሪክ የተሰራው እንትን እህትህ ሀይሚ ጋር ያው በመመሳጠር ነውና አሳድራያ እስኪ እንግዲህ ያው ለሃይ የሚመተው ነገር ውዱ ወንድሜ፣ ታላቅ የኔ ሸጋ ሳል የሞድ የቤቱ ድምቀት፣ እግዚአብሔር አምላክ ረጅም እድሜና ጤና ይስጥልኝ። መስፍን ነግሬ አላቅም፣ ግን ከሁሉ በላይ ትልቅ ልብ አለ የኔ አስተዋይ። ክፎን አይልስማ ነፍ አመት ነው። መልካም ልደት የኔ ውድ ወንድም። አንተንም እናመሰግናለን፣ እሷን እናመሰግናለን። ለመስፍኔስ እንደው መስፍኔን በምን አይነት ቃላት ይገልጹታል? እናነኝ በጣም ውድ ነው። እሱ እንዲወደድ ያደረገው ምክንያት ምንድን ነው? አመለሸጋው ከሁሉም በላይ ነው። የሚታዘዘ ነው እሱ። ባይኖር እኛ እንዳለን እሱ ማን ቆጠረው? እሱ ላይ ነው። ስለዚህ ይሄን ልጅ ያገባች ልጅ እድለኛ ናት ነው አሁን እናንተ ሁለተኛ በመምጣት ግበል ሰራህም እንደው ተሻሽሎ በየቦታው የምትፈለጉ። አሜን አሜን አሜን። ይሄው ምንገባ በቤት ላይ ደርሰናል። ቤቱ የምታዩት ነው። እንግዲህ ያው እዚህ አዲሱ ገበያ ሰፈር ነው። ያው እዚህ በር ላይ ነው የምንገባው እና ይሄው እምታዩት ነው። ይሄው እዚህ ውስጥ ነው የምንገባው። ያው ልጆቹ ያው እዚህ ላይ እየወጡ ነው የሚገኙት። ይህ በምታዩት መልኩ ማለት ነው። ይሄ እንግዲህ አዲሱ ገበያ ነው። አዲሱ ገበያ ማለት የምታውቁ ልጆች ካላቸው አዲሱ ገበያ ነው። ልንገባ ነው። ልጁ መምጣቴን አያውቅም። ስለዚህ እዚህ ያው በር ላይ ልንገባ ነው። ያው እንግዲህ በምታዩት መልኩ ቆይ ቆይ ቆይ፣ ያው እንግዲህ በምታዩት ነው። አሁን ልንገባ ነው። በቀጥታ ምን ይፈጠራል፣ አብራችሁ ተመለካከቱ። እነሱ ይቅደሙ እንዲያዩ ከኋላ ያነት ብሎ

ታላቅ ውዱ ወንድሜ ታላቅ የኔ ሸጋር የምወድህ የቤቱ ድምቀት እግዚአብሔር አምላክ ረጅም እድሜና ጤና ይስጥልኝ። መስፍኔ ነግሬ አላቅም፣ ግን ከሁሉ በላይ ትልቅ ልብ አለ የኔ አስተዋይ ክፎን ነፍ አመት ነው ደሌ፣ መልካም ወደ ተወዳ ያለው የኔ ውድ ወንድም ከህትህ ከሃይማኖት ሞራል ሞራል ያንሳል። ቸብ ቸብ አድርጉት፣ አንዴ ይታይ እስኪ። መክበት ሞራል የለም ሞራል የለም። እጅግ በጣም ያምራል።

አሁን ለማዘር ሞራል ግን የለም። በቃ ዝም አላችሁ እኮ ነው። ደሞ ይሄ ይመስለኛል። እስኪ አንዴ ሞራል ሞራል እስኪ ሸብ ሸብ አድርጉላት

አሜን፣ አሜን። ቤተሰቦች እንግዲህ ዛሬ ራያ ቆቦ ሮቢት ካላኮርማ ነው መገኘውና እነዚህ ቤተሰቦች እጅግ በጣም ደስተኛ ናቸው። ዛሬ ፈገግታቸው ይለያል፣ እና ይሄ የሆነው እንግዲህ ከቤተሰቦች ከቤተሰባቸው መካከል ወንድማችን መስፍን ያው የልደት በዓሉ ስለሆነ ለዛ ነውና፣ እንግዲህ አዎ፣ ዛሬ በነገራችን ላይ ከመስፍኔ ነው የምጀምረውና፣ መስፍኔ የሆነ ቴክስት አድርገህልኝ ነበርና፣ ያው ቴክስት አድርገህልኝ ለቴክስቱ መልስም አልሰጠሁምና አሁን ስገኝ እንደው ምን ተሰማ እና ይሄ ታሪክ የተሰራው እህት ሃይሚ ጋር ያው በመመሳጠር ነውና፣ እንዲህ እንዲህ ብሎኛል ይሄ ልጅ። በምን አይነት ሁኔታ ሰርፕራይዝ እናድርገው ብለን ነበረ። ስለዚህ እህትከን እንደው አሁንም በድጋሚ ያው ብቻ በቃላት ራሱ በማይገለጸው እስኪ አመስግንለኝ አሳድራያ። እስኪ እንግዲህ ያው ለሀይም የምትይው ነገር ታዲያ ምን ችግር አለው ለምስጋና ይሆን? ዋ እጅግ በጣም ደስ የሚል ነው። እሺ አባቶቼ፣ ያው እንግዲህ እናነኝ እና አባበይ ባለፍን መጥቻ አይታችሁኛል እና ዛሬ በድጋሚ ስለመጣሁኝ እንግዲህ ምን ተሰማችሁ? ደስ ብሏችኋል? ስለዚህ ያው ለልጃችሁ ምስጋና ስጦሽ ለመስፍኔ ስንደው መስፍኔም በምን አይነት ቃላት ይገልጹታል? እናነኝ እንዲወደድ ያደረገው ያደረጉ ምክንያት ምንድነው አሃ አመለሸጋው እ ዋው እሺ አባቤ እንዴት ይገልጹታል ነው ከሁሉም በላይ ነው። የሚታዘዝ ነው። እሱ ባይኖር እኛ እንዳለን ስለዚህ፣ ይሄን ልጅ ያገባች ልጅ እድለኛ ናት ነው። እንግዲህ እንዳያመልጣችሁ። ለማንኛውም መስፍኔ በእናት አባቱ ተመስክሮለታን። እጅግ በጣም እናመሰግናለን። ያው እንግዲህ እኔም ስላገኘኋችሁ በድጋሚ ደስ ብሎኛል። አመሰግናለሁ።